ጋድ ቤተሰብ አይስዌርቱ ጋድን በአዲስ ነገር በፍቅር ስሜት በመተከስ ስሜት ለሀይሚ ትልቅ መልእክት አስተላልፏል። ቡራዬ አይስዌርቱ ጋድ ሀይሚ ኢዝ ላቭ ዩ ሀይሚ ኢዝ ቬሪ ቬሪ ላቭ ዩ ኖ ዚስ ዚስ ሀይሚ ኢዝ ስትሬት ይሁሊም በመዳል የሚሸበለው ዛሬ ሌላ ሌላ ንት እኔ የምለው ማለት ነው። ሃይሚ እንደው እንደው ሀይሚ ይህን የመሰለ ቁመት፣ መልክ፣ ስታይል በቃ ምንህም ሰው ሲያወራም ሲናደድም ምንም ሲያደርግ የሚያምርበትን ሰው እረግጦ ይሄዳል አይሄድም መቼም አይ ስዌር ቱ ጋድ ብሩኬ ሃይሚ ኢዝ አይ ላቭ ዩ ሶ ማች ሃይሚ ኢዝ ትወድሃለች በጣም ቡራዬ ከአንተ ውጪ ወደ ውጪ ነች ሌላ አታስብ አባቴ ዋት ዋት ፕሮብሌም ዩ አር ትካዜ ትካዜ አይ ዶንት ላቭ ያንተ ከአንተ ውጭ አትለምድም ይህን ምን ለምዶ አትለምድም ቡራዬ የትም አትልም ካንተ ውጭ እንዶ ሃይሚ ካንተ ውጭ ከሄደች እኔ ባህር ውስጥ ገብቼ እራሴን ነው ማጠፋው። ካንተ ውጭ አይስዌር ቡራዬ ካንተ ውጭ፣ ካንተ ውጭ ሃይሚ ወጥታ ሌላ ሰው ብትጠብስ እኔ ባህር ላይ ገብቼ ማለት ነው። እስሚት እስሚት እስሚት እስሚት ነው ማደርገው። እስሚት ማለት ምንድን ነው? መዋኘት ነው። መዋኘት እስሚት ነው ማረገው። ስዊት ነው ማረገው ባህር ውስጥ ገብቼ ነው የምሞተው። ሀይሚ ከአንተ ውጭ ከጠበሰች፣ ሀይሚ ከአንተ ውጭ ካየች፣ አይስዌርን አታደርጎ ምን ያባት እኔ ትክስ ልበልልህ። ምንድን ነው ዛሬ መልሳችሁ ምናምን? እሷ እሷ ቀብረር ብላ አበሻ ቀሚሷን ለብሳ ያለች መታለች። አንተ ደግሞ እዚህ ጋር ደግሞ ፍቅርህን ንጹህ ልብህን እየገለጽክላት ነው። ሀይሚ አቤ መታለን ቤተሰብይ እንደሆ አይገርማችሁም ግን ይሄ ዘፈን በጣም ልብ የሚነካ ውስጤ ልቤን የሚነካ ዘፈን ነው። ቤተሰብ አይ ስዌር ቱ ጋድ ቡራዬ፣ አይዞ አባቴ ቴ ጀግና ኮነች አንቺ ሃይሚ። ዶንት ብሌት አገን ዚስ ዚስ ዚስ ዚስ ኖ ስትሪ ሰቲንግ ስትሪንግ ኦኬ ኖ ፕሮብሌም ሃይሚ ዝ ላቭ ዩ ሶ ማች። እንደው ሃይሚ በጣም ከሚገባው በላይ እንደምትወደው እኔ በጣም እኔ እንጃ እኔ ሃይሚ ማርያምን ከብሩኬ ለደቂቃ መለየት እንደማትፈልግ ነው ማውቅ። እና በጣም ታምራላችሁ፣ በጣም ደስ ትላለህ። አትሄድም የትም አትሄድም፣ አታስብ። የት ነው የምትሄደው? መቼም አይስዌርን፣ መቼም የትም አትሄድም። ቡራዬ ዛሬ በሚገርም ሁኔታ ባበደ ሁኔታ ለሀይሚ ዘፍኖላታል። ከኔ ውጪ የትም እንደማትሄድ ከሱ ውጪ የትም እንደማትሄድ አረጋግጦ የነገራት ነው፣ እንደሚወዳት እንደሚያፈቅራት ውዬው ውስጡን እያወራላን ነው። ቡራዬ ኡፍ ጀግና። እኔ እግዚአብሔር ፍቅራችሁን ያለም ልሞ ነው ምለው። እኔ ከዚህ በኋላ እናንተ በእንግሊዝኛ ነው የሚመርቃችሁ። በእንግሊዝኛ ምርቃት ተለማምጅ ምጥቼ፣ በእንግሊዝኛ ነው እናንተ መበረቅ። ያለ በአማርኛው ጨረስኩ እኮ ውለዱ ክበዱ ብያለሁ። የወንድምህ ለአንተ ያድርጎ። ወንድምህ ሰርግ አንተንም አያሳየን ብያለሁ። ቤተሰብ እንግዲህ ቡራዬ፣ ሀይሚዬ ዘፍን። ሀይሚዬ ደግሞ ሪፖስት አድርገዋለች፣ ሪፖስት አድርገዋለች። እዚህ ጋር ጠቀን ፖስ እኔ ኩል ነው ፖለቲ። እኔም ሪፖስት አድርጌዋለሁ። ከሀይሚዬ ጎን ነኝ። ሃይሚ ሪፖስት አድርጋለች። ከላይት ከላይ እሷም እኔም ሪፖርት ይሄ ከላይ ሪፖርት አድርገው ልታችልም እኔም አድርጌልታለሁ። እና በጣም የሚያምሩ ጥንዶች ናቸው። ሁላችሁም ስታየዋቸው ሁሉ ጊዜ ቪዲዮአቸውን ሲከፍቱ ዛሬ ሲመጡ ትክክት እያላችሁ ነው የምታየዋቸው የምታየዋቸው፣ ዝም ብላችሁ አንዳንድ ፍጥጥ ብላችሁ እንዳትገቡ ብላችሁ ትፉላችሁ እንዴ? ለነሱ ያልተፈልማል። ሊተፋ ነው እናትዬ የኔ ፍቅሮች፣ የኔ ማሮች፣ አይ ስዊር አይ ላቭ ዩ ሶ ማች። እውነት እውነት በጣም ነው የምወዳችሁ። ለማንኛውም ቤተሰብ በቃችሁ ላይክ አርጉ ለወጣ ነው። እኔ እስቲ እንዴት ነኝ? እኔ እኔ እስቲ ቆንጆ በሉኝ እስቲ ምን እናችሁ ነው ግን ቆንጆ አይደለሁም እንዴ? አይ አይ አም ቢውቲፉል። ባይ ላይክ አርጉ ላይክ እስቲ፣ ኧረ በመድኃኔዓለም ላይክ አርጉ ተው።